አይመንታ ቢሊዮነር ብያለሁ፣ አይመንታ ሚሊዮነር ስሜን አስተካከልኩልህ፣ ስሜን አስተካከልኩልህ። ሀብቴን አላስቆንጠልኩሽ፣ ስሜን አስተካከልኩልህ። ስለዚህ ስናወራ አንዳንድ ጊዜ አቡዬ፣ ይኸውልሽ ከአንቺ ይቀድማሉ ሶሻል ሚዲያ በመጀመር በእድሜ እንበልጥሻለሁ በእድሜም በልጥሻለሁ በእርግጠኝነት እኔ ሰላሳ አምስት ዓመቴ እንደዛ እንደሆነ ሻላህ ወላሂ ሰላሳ አምስት ዓመቴ ነው። ሁሉ ያውቃል። በየአመቱ ልደቱን ከሶሻል ሚዲያ ላይ ነው ማከብረው። ሰላሳ አምስት ዓመቴ ነው እኔ ሰላሳ ዓመት ነው በአምስት ዓመት። ስለዚህ ኢሞሽናል ኢንቴሊጀንሳችን የእኛ ምን መሆን አለበት መሰለች፣ በኮሜንት ላይ ተደረበን ወይ ሰዎች በሚገፋፉን መሆን የለበትም ነገር በተለይ ገለልተኛ ሰዎች ነን ልንፈርድ ነው ሰዎች ላይ በሁለቱ ሰዎች መካከል ከትልቅ ይቅርታ ጋር እኔም በደንብ የምታውቀኝ እንዲሆን በኮመንት እንደማልነዳ ስሜታዊ እንዳልሆንኩ ታውቃለህ ከዚህ በፊት በጣም ብዙ ሰው እዚህ ቤት መጥቶ ተበድሎ መጥቶ ኮመንት ላይ እየረገጡ ራቢ በፌሮኝ እያሉኝ እኔ ለሀቅ ቆሜ በመጨረሻ እውነቱ ሲወጣ ያቺ ሴት ይቅርታ በውሸት ነው የከሰስኩት ብላ መታ ስታለቅስ እኔን ይቅርታ ጠይቀውኛል በኮመንት እኔ ሁሌ ሀቅ ከሀቅ ጋር ነው የምቆመው። ለምን ነገ ሀቄ እንዲበላብኝ አልፈልግም። ነገ እኔ እንደሷ ታምሜ እንደዚችና እርዳታ ሊለመንልኝ ይችላል። ነገ ሀቄ ሊበላብኝ ይችላል። ሁሌም እኔ ከሀቅ ጋር ነው የምራመደው። አሁን ባለፈው የህዝቡም ችግር ስላለ ብለሽ ስላልሽ አይመኒታ አስራ ሶስት ሺህ ብር ምን አደረገች ብለ መጠየቅ መብት የለህም። ምንም ታርገው ትዝራው ከበቀለ አይመለከትህም። ግን በዛ ሰዓት ሁላችንም ነበርን አሳክሚያት አለው ብለህ ስትል ራሱ ያሳከምክበትን ወረቀት አምጣት ሲባል ግሩፕ ላይ ሆስፒታል ሂጅ አላመጣም ብለሃል። ይሄን ሁሉ ዓመት ቆይታ ስትመጣ አንተንተን ሳይሆን ያዋረርከው እኛንም አብረህ አዋርደህናል። ይችን ልጅ ሀገር ያስገባቻት መሲ ነች። አንድ ጊዜ ፕሮሰስ ተጀምሮ ያ ፕሮሰስ በምን እንደተሰናከለ ባላክም ሁለተኛ ፕሮሰስ አስጨርሳ ኢትዮጵያ እንድትገባ ያደረገቻት መሲ ናት። እስከ ዛሬ ድረስ እችል ለምን አልፈለግካትም ነበረ?

በሙሉ ኢትዮጵያዊ ነች። ሰበብ ተይዘሃል ማለት ነው። የተያዝከው ደግሞ እሷን ስታሳክም አይደለም። የተያዝክበትን ኬዝ በደንብ አድርገህ ታውቃለህ፣ እኛም እናውቃለን። ወንድማቸው ነ ነ ምክንያት አድርገህ ምክንያት አድርገህ በደንብ አድርገህ ታውቃለህ። ለምን በሰዓት ይኸው፣ ሰዎች አሉ፣ ሰዎች አልሞቱም እንደመሰለ እየታዘብን ነው ያለነውእል እንደ ሰውድ አረቢያ ነዋሪ አንተ ያደረግካቸውን ነገሮች ጥሩውንም መጥፎውንም ጠንቅቀን ስለምናቅ አንተ የተያዝከው በዚሽ በሊ ምክንያት አይደለም።

አንድ ጥያቄ አለሽ። እኔ አሁን በጣም የገረመኝ እህቴ አዚዛ መታ እንደዚህ በሩጫ ያወራችሁ ነገር በጣም ገርሞኛል። በሩጫ አይደለም

ቪዲዮ ላይ ፖስት ተደረገች። ብር ተዋጣ። ብር ሲዋጣ ዛሃራ መጣይ እና ብር ተዋጣ ያለ ቶፊቅ ብሩን እኮ ሊሰጧን ነው ነሃ ያስተኝ እኔ አልሄድም ስራ ነኝ አልኳት አልኳትና፣ ብሩን ስጣ ቢባል እምቢ አለ። አይመን አልሰጠም። ካላስ ደረሰ ሂሳብ እንዳስጠን የለም። ታክማለች አልታከመችው። ፋጥማ እኛ ገንዘብ ነው ያወጣለው። ለምን 50 ሺህ ያለ ለፋጥማ ነው ገባሽ? ከዛ አይመኒታ ታስታውስ ከሆነ ለይት ትያዝ ማታ ላይ ምን አልኩ? አይመን አልኩ ወላሂ ዛሬ ቁመት ይሄዳል ነገ ምን እንደምንሆን አይታወቅም። ገንዘቧን ስጣት፣ ያ ካልሆነ ደግሞ ደረሰኝ ሳብና አሳውቀን። ስንልክ ላሻልክል በሰዓቱ አንታፍ የመስ ነበርክ። ይም ገንዘቧ ደግሞ በሪያል ሰተንሃል፣ በሪያል መልስ። ገንዘቡ የፋጡማ አይደለም የሕዝብ ገንዘብ ነው። በሪያል ወስደሃል፣ በሪያል መልስ። እነ መድ ያሉ ቁርአን ያስቀረባት መድ ያለች ሮዚ ያለች አሉ። አሁን እኛ ጋር ይመጣሉ፣ እያለቀስን ነው ሀጥማን ያውቃታለሁኝ፣ እኔ ነኝ መጀመሪያ ዘሀራ ጋር ሂጅ ያገኘኋት እኔ ነኝ። በሬያሎስ በሬያኔ መለስላት። ሀቡ ዘመድ የላትም እኔ የላትም አይመልት። አንተ ያገባህ የት ነው ኬሚሴ? እሷ ሀርቡ ነች። እንደ አታውቃትም ነበረች። ኬሚሴ ናት። አሁን ሮዚት

ማንም ሰው ተነስቶ ገብቶ ያለ ማስረጃ ያለምን እንደዚህ ረጅም ሰዓት ሀርቡና ሰው የሚበቃሽን ተናግሬሻል። መልስ ለመስጠት አሁን ደግሞ አይመኒታ እድል እንስጠው የሚሉት እሺ፣ ቀጥል። አንደኛ በጣም ጎሮሮዬም ደከመኝ፣ ልቤንም ደከመኝ። ከስራ እንደመጣሁ ነው ደውላችሁ ያስገባችሁኝ። ገባሁ፣ አወራሁ፣ ጠየቁ፣ አመንኩ፣ መለስኩ። ወደኋላ መመለስ አያስፈልግም። አመንኩ አለ ያለውን ተቀበልኩ የነበረ ነገር ነው ብዬ አስረዳው። አለመስረቄንም አስረዳው። ያለውን ሁሉ አሳወቅኩ። አሁንም መታከም የምትፈልግ ከሆነ አለው አልኩ። ሌላ ሌላ ነገር በቃ የሴት እንትን እድል ሆነብኝ። በቃ እኔ ብቻ እንትን እላለሁ፣ ለማስረዳት ሞክራለሁ። የሆነ ሴቶች ይመጣሉ ያወራሉ፣ ይወጣሉ፣ ያወራሉ፣ ይወጣሉ። ዛህራ መጣች ከአፏ ላይ እንኳን ሀርጎ ሆና

ምን ነው የእሷ እንባ መራገም ነው እንደ ኼር አልሰራሁላትም ጥሩ አልሰራሁላትም በእሷ አባኳን የታሰርኩት እንግዲህ በቃ አዚዛ ኃይሎቹ ፈረሰ ማለት ነው። በእሷን የታሰርኩት ማለት ነው ገብቶሻል? አይ በእሷ አልታሰረም ስትል ነበረ ነውእሷንተበእሷ ጉዳይ ነው ስልሽ፣ በእሷ ጉዳይ ስልሽ ፋጡማ ብሎ አርም እርዳታ ስንረዳ የነበረውን ቪዲዮ ሁሉ ነው ያመጡት አለችበት እርዳታ ሁሉ የረዳሁት ቪዲዮ አርባ አንድ ክስ ነው የተከሰስኩት እኔ አርባ አንድ ክስ መንግስት ላይ በማነሳሳት፣ ህገወጥ እርዳታ በማረግ፣ ብር ዝውውር በማዘዋወር፣ ለፖሊስ እና ለእንትን መረጃ በማስደበቅ፣ ሀበሻ በማስመለጥ ኖ እኮ የተከሰስኩት እኔ እዚህ ስፋጡም አይለችም። ቪዲዮ ነው የመጣው። ቪዲ ለምንድን ነው የዛ ጊዜ ቶፊቅ አልነበርም? እነ አቡ አሚራ እነ ታጠቅ ለምንድን ነው ሲደበቁ የነበሩት? ግማሹ ኢትዮጵያ ሄዶ ለምንድን ያ፣ ለምንድን ነው እኔ ስታሰር ጊዜ እርዳታ ላይ አብረን እንሰራ ስለነበረ ነው እርዳታ ላይ ሁላችንም ነበር። አድራሻ ሁሉ ጠፍቶ ሁሉም ሀገር የተጓዘ ለምንድን ነው? በዛ ጊዜ እየታሰረን ስለነበር ነው ገባሽ። ዛሬ ላይ ግን አይ ለዚህ ለእኛ ብለው አይደለም የታሰርኩ። ሌላ ምንድ ሌላ ከዚህ ካሺ ሳዛወሮ የታሰርኩት በመኪና ሴጨኘን የታሰርኩት ቤቴ መጥቶ እኮ ነው፣ ሰንሰል ተከትደረግ እሷ ላይ እኮ ነው። አሁን ትኩረት በአንቺ የተነሳ ነው የታያስኩት እኳ አልቃ አይመኒታ ያልኩ አንቺ መረዳት ያቅተሻል ወይ? እኔ በአንቺም ከታሰርኩበት አንዱ ምክንያት፣ አወራን እኮ ቅድም ረጅም ሰዓት እንደ መስማት እኮ ያንቺ ፋንጣ ነው ጥሎ መር እኔ ያልኩት ለረጅም ሰዓት ለሁለት ሰዓት እኮ ነው ያወራነው። ለሁለት ሰዓት እስር ቤት በእሷ ሰበብ ነው የገባሁት። ማለት በእሷ ጉዳይ ብቻ ነው ግን የእሷ ጉዳይ ከተከሰስኩባቸሁ ክሶች አንዱ የእሷ ጉዳይ ነው። ጠይቂ አዚዛ። ለምሳሌ እዛ ሀበሾች አሉ ከሹርጣ ጋር የሚሰሩ ጠቅያለች። ስማቸውንም ነም አልጠራም። ጠሪያቸው ጠይቂያቸው። የአይመንን ኬስ ፎቶ አውጥተን ሰጥን ባያቸው፣ አርባ አንድ ክስ ነው የሚያወጡልሽ ከዩቲዩብ እና ከቲክቶክ ላይ ቪዲዮ አንስተው። ይሄ ደግሞ ያሳሰረኝ የእኛም ሰውም ነው፣ ኤርትራዊ ናቸው። አስተርጉሞ የውሸት ትርጉም የፋጡማ ፎቶ አለ፣ ወረቀት አምጥተው ነው ያሳዩ እንደዚህ ቪዲዮ የሰራንበት ለፋጡማ ለዛች ለኩላሊት ለሆነች ለወለደችው የሮሚን የመሲን ፎቶ የአቡ አሚራን አላቃቸውም ነው ያልኩት። እኔ የሉም ሀገር ሄደዋል ነው ያልኩት። አንዳቸውንም አሳልፈው ያልሰጠውም አንዳቸውንም። ሌላ ሀበሻ ቢሆን አሳልፈው ይሰጣል። እኔ አንዳቸውንም አሳልፈው ያልሰጠው ታጠቅ የሚባለው ማን ነው? አላቆም ኢትዮጵያ ሆኖ ነው የሚያስተላልፈው ነው ያልኳቸው። ሁሉንም እኔ ላይ ነው የተሸከምኩት። ይሄ መታየት እና መታሰብ አለብን ዛሬ ላይ የሆነ ችግር ስላለ ያን ሰውዬ ሄደን እንቀርቅጠው። ለምን መተሽ ሀላፊነት ሽን ለመወጣት አይመን፣ እንደዚህ እንደዚህ ጉዳይ አለ፣ ይህን ጉዳይ ምን አደረግኩ፣ ለምን እንዲህ ተላልሽኝ አንቺ? አልሰማሁም አላየሁም እኔ ባቅኑሮ የእሷ ም አለሁበት። እንዴት ነው ለምንሩበብር ሀቡ ምን አለች? ሀቡ ምን አለች መሰለህ? ሀቡ ምን አለች? አንቺ የኛ ሰው የኛ ሰው ግን የኛ ሰው ግን የኛ ሰው ሀቡ ምን አለች? ሀቡ ምን አልሽ? ለሁለት ተከፍለው ህዝቡ የፈረደው ፍርድ ነው ይሄ። በሳውዲ አረቢያ እንዲህ የሚሆን ከሆነ ብለይ ስላልሽ እኔ ደግሞ ሳውዲ አረቢያ ነዋሪ ስለሆንኩኝ ለሰው የምናዋጣው ብር ቀጥታ ለዛ ለተቸገረ ሰው ነው እንጂ የሚሄደው ህዝብ ሊፈርድበት አይደለም። ማን ስልጣን ሰጠው? በዚሽ ልጅ ብር ተሰባስቦ እኔ ልፈርድ አንቺ ልትፈርድ

በራሴ ወጪ አሳክሜ ማለት ነው የእሷን የበሽታ ሁኔታ ለህዝቡ ይፋ ማድረግ እንችላለሁ። እሷ እንደምትሉ አይደለም። የኔ ሀቅ አይደለም። ሰው ያወጣልኝ ሽንት ቢፈግፍገው ነው። በራይ ላትልክልኝም። እንዲህም ካልክ እኔ እዛ ውስጡም አይደለሁም። አላህን ተፈራክ። በራይ ላትልክልኝም። እንዲ አላህን ተፈራክ። ሰው፣ ይሄ እኮ የሰው ሀቅ ነው የኔም ያንተም አይደለም። ሽንት ቢፈግፍገው በእምባ እኮ ነው የላኩልኝ እ ዘያረግ ውአሁን ወደ መፍትሄው እንሂድ። በቃ ፈጣሪ ሁሉንም አይቷል። ወደ መፍትሄው እንሂድ። አይመኒታ እንግዲህ ህዝቡ ሪያልሳ ያሳዝኖ በጣም የሚያሳዝኖ የእውነት የእውነት በጣም እኒ ፋጡማ፣ እኔ እንጃ ወላሂ አላህ ግን የእውነት ታይ በአላህ እጅ ተይዘሻል። ምንም አልልም። አላህ ግን ለሁሉ ነገር ሃቃለው እኔ አሁን እዚህ በህመምሽ እና በበሽታሽ ላይ

በሽተኛ አይሰማ ደካማ አይሰማ የቲም አይሰማ ምንም ችግር የለብኝ። በኋላ የሴት ወሬ ስለሆነብኝ እኔ ልውጣ ቀን ነበር። ሀያ ቀን ስጪ። የመጀመሪያ ሁለት መቶ ሺህ ከአስር ቀን ውስጥ አስገባለሁ። ቀጠሎ ሁለት መቶ ሺህ አራት መቶ ሺህ ዲፌንስ ስለማድረገው ማለት ነው። ቀጠሎ ሁለት መቶ ሺህ በአስር ቀን ውስጥ ሰጣለሁ። አካውንት ና ክሊ በውስጥ አንደኛ ደክሞኛል። ከስራ ደክሞኝን የመጣት ምግብ አልበላሁም። እኔ ትፈለጋል ሲባል መጣው አስታወስኩ፣ አየሁ፣ እሻልኩ፣ ችግር የለውም አልኩ። ግን ከውኋላ እየመጡ የሚወጉ ሰዎች በተለይ በተለይ በተለይ በአንቺም ደርሷል። ሀቢባ ታውቂያለሽ አብረሽ የበላሻቸው ሰዎች፣ አብረሽ የሆንቸው ሰዎች፣ አብረሽ የቆምሻቸው ሰዎች ስለ ፋጡማ ይሆንልሽ የፈለገ ነገር ብትል ችግር የለውም። በአላህ እጅ ተያዛለች። አላህ ያሻራት እሱ ነው ማለት ምችለው። ግን በጣም የሚገርመኝና የሚጠንቀኝ አብሮሽ የሚበሉ፣ አብሮሽ የሚጠጡ፣ አብሮሽ ያሉ ሰዎች የሆነ ሰዓት አንቺ የሆነ ገንገድ ወይም የሆነ ነገር ተገኘ ሲባል አንቺ ላይ ለመምታት መጥረቢያ ለማንሳት የማይከብዳቸው ሰዎች አሉ። ግን እነሱም አላህ ይከፍላቸው። ለሁሉም ገብቶሻል። ሁሉም አላህ ይከፍለዋል። እዚህ ጋር እኔ ስመጣ ምንም ብዬ ሀቢባን አክብሬ ያሉትን ኦዲዎች ተመልካቾችን ተከታዮችን አክብሬ ነው የመጣሁት። ገብቶሻል። አላህን ፈርቼ አላህን ፈርቼ ክፈል እንደዚህ ነው ሲባል እሺ ምንም አላልኩም። እሺ በቃ ይሁን ያልኩት፣ ግን ከዛ በኋላ ግን በጎን በኩል መጥተው ግን የሚመቱ ሰዎች

እሺ፣ እንድትጎዳ እንፈልግም። ፌር ለመሆን ቢያንስ በዚህ ሰዓት ምንዛሬው አንድ ሚሊዮን ነው። ፊፍቲ ፐርሰንቱን አምስት መቶ ሺ ስጣት ቢያንስ። ለመሰለ ባንክ ብር ያበድርክ እና ቆይተ ብትከፍል ወለዱ እየጨመረ ለምሳሌ እኔ መኪና እዚህ ካታር በክሬዲት ስገዛ ብልአቅሳድ ይባላል በአረብኛ ስገዛ እየቆጠረ ነው አይደል፣ የሚመጣው ምንዛሬው ባለው ሰዓት በቆጠረው ልክ ጊዜው በጠረስኩ ጊዜ ነው አምከፍለው። ችግር የለው፣ አብሽሪ ችግር የለውም። ችግር የለውም አብሽሪ፣ ችግር የለው። እኔ መክፈሉ አይደለም ይጎዳኛል፣ ሐቢባ መክፈሉ አይደለም አብረን ይበላ ናቸው፣ አብረን ያለ ናቸው ሰዎች። በቃ እኔ የተረዳሁት ነገር ሰው ማመን እንደማያስፈልግ የወደቅሽ ቀን ትላንትና ሲጨፍሩ ሲጮሁልሽ የነበሩ ሰዎች የሆነ ቀን ጠብቀው እንደሚመቱሽ መጥረቢያ እንደሚለቁብሽ ተረድቻለሁ። በጣም ሳሺ በአስጠቀም ካስገባክናት እኔ ቪዲዮ ሰርቼ ኦኬ፣ ህዝቡም እንዲያመሰግንክ ቢዝነስክ እንዳይበላሽ ማለት ነው። ሀቅህንም ያው ሀቋን እንዳልበላክ እንደመለስ የምስጋና ቪዲዮ ሰራልሃለሁ። እኛ ብቻ የምንፈልገው እቺ ምስኪን ገንዘቡን አግኝታ ቢያንስ እንድትታከም ነው። ስለዚህ በዚህ ሰዓት ምንዛሬው አንድ ሚሊዮን ነበር የሚመጣው። በቃ ፊፍቲ ፐርሰንት አንተ ተጎዳ ፊፍቲ ፐርሰንት እሷ ትጎዳና ና አምስት መቶ ሺህ ብር በሀያ ቀን ውስጥ አስር ቀን ሁለት መቶ ሀምሳ ሺህ፣ በአስር ቀን ሁለት መቶ ሀምሳ ሺህ አስገብተህ ደረሰኝ ብላክልኝ። እኔ ዋትሳፕ ላይ አካውንት ነበሯ ልክ ይልካለው። እንዲሁም የዛሬን ካላንደር ቀን ሀያ ቀን ሀያ ስክሪንሻት አርጌ ሀያ ቀን የሚሞላው ኔቬምበር አስር እንደሆነ ይሄንን አክብቤ ልክ ይልካለው። ቀኑን እንድታስታውሰው ዋትሳፕ ላይ ሶ በቃልህ መሰረት አስገብተ ከአምስት መቶ ሺህ ብር ግማሽ ሚሊዮን ብር እንትን በልላት። መርሀባ ጨረስኩ ልውጣ፣ ሀቢባ እናመሰግናለን፣ አክብረክ ስለመጣ እናመሰግናለን፣ በጥያቄዎቻችን ምላሽ ስለሰጠክ እናመሰግናለን። ከአዚዛ ጋር በቃ ታረቁ። አዚዛ ለሀቅ ነው ለሀቅ ልትቆም ልትመስል፣ ይህ የሚያሳየው ሀቀኝነቷ ነው። አቡ ችግር የለብኝም፣ ችግር የለብኝም እኔ አይመኒታ ጋር አንድ ቀን አንድ ቀን ፊት ለፊት ተገናኝተን አናውቅም። ውሃን ጠጥቼ አላውቅም፣ ቡናም ጠጥቼም አላውቅም። ሀቅ ግን ሀቅ ናት። የዝች ልጅ ስቃይ እኔ አይቼዋለሁኝ። ገብቶሻል? ያዋጡ ልጆች ራሱ አሁን ከታች እየጻፉ ነው፣ እኔም ጋር ደውሏል።